ይቀጥልልን ኢትዮጵያ ያላችሁ ወጣቶች ከነ ሀይሚ ከቡታ ጅራ ዩቱበሮች አንዳንድ ነገር ብትማሩ እንደኔ መልካም ነው ስል ከዚሁ አሳስባለሁ። እና ትናንትና ትንሱ ቢኒን አፈቀርኩኝ ተዋደርኩ ሲሉ የነበረ፣ ዛሬ ደግሞ ካላዘርጋ ፍቅርን እያጣጣመች መጥታለች። ትንሱዬ ግን እኔ በጣም ነው ያዘንኩብሽ። እንዴት ቢኒን ትተሽ ትመጫለሽ? ስል ከዚሁ አሳስባለሁኝ። አሁንም ቢሆን አላዛር እኔ በጣም ነው ያዘንኩት። እንዴት እንዴት ከቢኒ ላይ እንዴት እንዴት እንዴት እና በጣም አምሮባቸዋል ስል ከዚሁ አሳስባለሁ። ትንሱ ግን በጣም አዝኝብሻለሁኝ። ከቢኒ ጋ ነበር መሆን ያለብሽል። ከዚሁ አሳስባለሁ። ስለዚህ አሁንም ቢሆን ሀይሚዬና ቡራዮ የቀለጠው መንደር እየሰሩ እንደሆነ እንዲሁም የፊልሙ ርዕስ በጣም ደስ የሚል ነበረ። እንዲሁም አስጨና አስደናቂ ብሩኬን ቢያስጨንቀውም ግን እንሷ ግን ካለችበት ከአላማዋ ነቅነቅ እንደማትል ጨረቃ ፋሚሊ እያሳየች ነው። አትበገሬዋ ማቢ ሰርባት ማንትን ቢል እሷ ስራና ስራ ብቻ ነው እያለች ነው። ሀይሚዬ ጠንክሪ በርቺ። የማይክል ጃክሰን እህት እልሻለሁኝ። በሌላ ቪዲዮ እንገናኝ ሰብስክራይብ በማድረግ ባይ።